ህገወጥ የጦር መሳሪያ ዝውውር እየተበራከተ በመጣ ቁጥር ሀገርን ወደ አለመረጋጋት ከመውሰድን ባለፈም የደህንነት ስጋት እንዲፈጠርና ልዩ ልዩ ወንጀሎች እንዲፈጸሙ መንስኤ ሊሆን ይችላል። በሀገራችን ይህን ለመከላከል ያስችል ዘንድ የጦር መሳሪያ ቁጥጥር አዋጅ ተደንግጎ ተግባራዊ ተደርጓል። አዋጅ ቁጥር 1177/2012 የሀገርን ሰላምና ጸጥታ፣ እንዲሁም የሕዝባችንን ደህንነት መጠበቅ ከሁሉም ነገር በላይ ቅድሚያ ሊሰጠው የሚገባም አስፈላጊ ጉዳይ መሆኑን በግልጽ ያስቀምጣል። በተለያዩ ጊዜያት ከክልል ወደ አዲስ አበባ ከተማ በህገ ወጥ መንገድ የጦር መሳሪያዎችን ለማስገባት የሞከሩ በርካታ የጦር መሳሪያዎች ከነ ተጠርጣሪዎች በጸጥታ ኃይሎች የተቀናጀ ስራ በቁጥጥር ስር እንደዋሉ ከፖሊስ መዛግብት የተገኘው መረጃ ያመላክታል። በመሆኑም በህገ ወጥ መንገድ የጦር መሳሪያ ሲያዘዋውሩና ይዘው የተገኙ ተጠርጣሪዎች በህግ ተጠይቀዋል። በዚህ ዙሪያ የሚመለከታቸውን አካላት አነጋግረን ሀሳባቸውን አካፍለውናል። ፖሊስ ህገወጥ የጦር መሳሪያ ዝውውር ለመቆጣጠር በተለያየ ጊዜ ከህብረተሰቡ ጋር በመቀናጀት በህግ አግባብ በሚደረገው የቤት ለቤት ፍተሻ በርካታ ሽጉጦችን በማግኘት ተከሳሹን ፍርድ ቤት በማቅረብ ውጤታማ ስራ መስራቱን በኮልፌ ቀራኒው ክፍለ ከተማ ፖሊስ መምሪያ የወንጀል ምርመራ ማስተባበሪያ ኃላፊ ኢንስፔክተር ብሩክ አስራት ገልጸዋል። ተከሳሽ አማረ ለውዬ የተባለው ግለሰብ ተከራይቶ ከሚኖርበት መኖሪያ ቤት ውስጥ ነው ብርበራ ሲደረግ አምስት ሽጉጦች ተይዘውበታል። ሰው ማስረጃዎችን የሰነድ ማስረጃዎችን በማሰባሰብ በተገቢ ሁኔታ ምርመራውን በማጣራት በዚህ ተጠርጣሪ ላይ ተጠርጣሪውን በጣቢያ እነኝን መሳሪያዎች ተከሳሹን ወደ ኮልፌ ቀራኒዮ ክፍለ ከተማ አቃቢ ህግ በመላክ ክስ እንዲመሰረትበት ተደርጓል። ክስም ተመስርቶበት በፌዴራል ከፍተኛ ፍርድ ቤት አንደኛ ልዩ ልዩ ወንጀል ችሎት ክሱን ሲከታተል ቆይቶ ይህ ተጠርጣሪ በዋስትና ከወጣ በኋላ ከአካባቢው ላይ ይሰወራል። ፍርድ ቤቱም ተጠርጣሪው ባለመቅረቡ ምክንያት በሌለበት በዚህ ተከሳሽ ላይ በስድስት ዓመት ከስድስት ወር ጽኑ እስራትና ሶስት ሺህ ብር እንዲቀጣ ይወስንበታል። ፖሊስም ባደረገው ብርቱ ጥረት ተጠርጣሪው ከተሰወረ ከአንድ ዓመት ከስምንት ወር በኋላ በፖሊስ አባላቶች ሊያስችሏል ወደ ማረሚያ ቤት እንዲወርድ አድርጓል ማለት። በአዲስ አበባ ፖሊስ ጠቅላይ መምሪያ የወንጀል መርማሪ ኢንስፔክተር ወንደሰና አህመድ በበኩላቸው በአንድ ተሽከርካሪ ላይ በተደረገ ፍተሻ ተጠርጣሪን ከጦር መሳሪያና ከተተኳሽ ጥይት ጋር በመያዝ ፍርድ ቤት ቀርቦ በስርዓት እንዲቀጣ መደረጉን ተናግረዋል። ተከሳሽ ጀንበሩ ጌትነት የተባለው በአራዳ ክፍለ ከተማ ቦታው ዳክሰን ተብሎ ከሚጠራው አካባቢ ተጠርጣሪ በያዘው መኪና ማዝዳ መኪና በወቅቱ የነበሩ የፖሊስ አባሎች ፍተሻ እያደረጉ ስለነበረ ፍተሻ በሚያደርጉበት ሰዓት ከመኪናው ጀርባ ላይ 26 የማካሮፍ ጥይት እንዲሁም የከባድ መሳሪያ ጥይት አንድና 19 የተለያዩ የባንክ ቡኮች በመኪናው ጀርባ ላይ የተገኘ ሲሆን እንዲሁም ደግሞ ማካሮፍ ሽጉጥ ከመሰል ስድስት ጥይት ጋር ተገኝቶ እሱም መሳሪያውም ፍቃድ የሌለው በመሆኑ ተረጋግቶ ተጠርጣሪ በእስር ላይ ቆይቶ ምርመራ እየተጣራ የሚገኝበት ሁኔታ የነበረ ሲሆን መዝገቡም ተጠናቆ በአቃቢ ክስ መስርቶ በልደታ ከፍተኛ ፍርድ ቤት በዋለው ችሎት ፍርድ ቤቱን ተጠርጣሪን ወይም ተከሳሽን ስድስት ዓመት ከስድስት ወርና እንዲሁም ደግሞ በሶስት ሺህ ብር መቀጮ ውሳኔ ያሳረፈበት መሆኑ ይታወቃል። እነዚህ የጦር መሳሪያ ዝውውሮች በህዝብና በመንግስት ላይ ከባድ ጉዳት ነው የሚያደርሱት። ከዛ ውጪ እነዚህ መሳሪያ አዲስ አበባም ሲገቡ ጉዳት የሚያደርሱም ከመሆናቸውም አንጻር በስፋት እየተዘዋወረበት የነበረበት ሁኔታ እና አሁን ደግሞ እነዚህም ተጠርጣሪዎች እየተያዙ ውሳኔ እያገኙበት በተለያየ ጊዜ በ2015፣ 16 አሁንም በ17 ላይ የተለያዩ ከ6 ዓመት ጀምሮ እስከ 10 ዓመት፣ 11 ዓመት፣ 12 ዓመት እየተቀጡበት ሁኔታ ነው ያለው። ማንኛውም ግለሰብ የጦር መሳሪያን መታጠቅ ሲፈልግ ህግን ተከትሎ የተቀመጡ መስፈርቶችን በማሟላት መብቱን መጠቀም እንደሚችል በኮልፌ ቀራኒዮ ክፍለ ከተማ የፌዴራል አቃቢ ህግ አቶ ዮሐንስ በቀለ ይገልጻሉ። አዋጅ ቁጥር 1177 2012 ላይ የወጣ አዋጅ አለ። በዚህ አዋጅ መሰረት ማንኛውም ግለሰብ የጦር መሳሪያ ለመያዝ የጸና ፈቃድ ያስፈልገዋል። የጸና ፈቃድ ማለት ምን ማለት ነው? ተቆጣጣሪ በዚህ አዋጅ የተቋቋመ ተቆጣጣሪ አካል አለ። የዚህ ተቆጣጣሪ አካል ፈቃድ ሊሰጠው ያስፈልጋል ማለት ነው፣ የጦር መሳሪያ ለመያዝ። ስለዚህ ማንኛውም ግለሰብ፣ ህጋዊ ድርጅት የሚሆን የተፈጥሮ ሰው ጦር መሳሪያ ሲይዝ ፈቃድ ያስፈልገዋል እያል ነው። የጦር መሳሪያ ፈቃድ ሳይይዝ ወይም ደግሞ ፈቃድ ከተሰጠው መሳሪያ በላይ ከሆነ ይህን የጦር መሳሪያ የያዘው ህገ ወጥ የጦር መሳሪያ እንላለን ማለት ነው። አዋጅ ቁጥር 1177 2012 በአንቀጽ 6 ላይ መስፈርቶችን አስቀምጧል። ንዑስ አንቀጽ አንድ ሀ ላይ ያስቀመጣቸው ነገሮች አሉ። አንደኛው ምንድን ነው? ማንኛውም ግለሰብ አርብቶ አደርም ሊሆን ይችላል፣ የከተማ ነዋሪም ሊሆን ይችላል። የሚይዛቸውን የጦር መሳሪያ አይነት እና ሁኔታዎች የሚወስነው ተቆጣጣሪ አካል ያልነው አቋም አለ። በዚህ አዋጅ መሰረት የፌዴራል ፖሊስ ነው። ግን ፌዴራል ፖሊስ ለሚመለከታቸው አካል ውክልና ሊሰጥ ይችላል። ለምሳሌ ለአዲስ አበባ ፖሊስ ውክልና የሚሰጠው የፌዴራል ፖሊስ ነው። ስለዚህ በእነዚህ ብዛቱ እና መጠኑ ምን አይነት መሆን እንዳለበት በእነዚህ በወጡት መመሪያ ነው የሚወሰነው። ከዛ በዘለለ ግን ለድርጅቶች የሚሰጣቸውና ለግለሰብ የሚሰጠው የጦር መሳሪያ መጠኑና አይነቱ የተለያየ ነው የሚሆነው። የጦር መሳሪያ ፈቃድ ከማግኘቱ አካላዊ ጤንነቱ መረጋገጥ አለበት። አይምሮአዊ ጤንነቱ መረጋገጥ አለበት። አይምሮአዊ ጤንነቱ ከተረጋገጠ አካላዊ ጤንነቱ መሳሪያ ለመያዝ ብቁ መሆኑ መረጋገጥ አለበት። ይሄ ሁሉ ሁለቱ ሁኔታዎች ከተረጋገጡ በኋላ ደግሞ ሌላኛው መረጋገጥ ያለበት ምንድነው? የጦር መሳሪያ ሊኖረው ይገባል። ይሄ የጦር መሳሪያ ደግሞ ወንጀል ያልተሰራበት መሆን አለበት። የውቅ ቁጥር ሊኖረው ይገባል። ማንኛውም መሳሪያ የራሱ የሆነ መለያ ቁጥር አለው። እነዚህ የውቅ ቁጥር የምንለው እሱን ነው እሱ ነው። ይሄ የውቅ ቁጥር ደግሞ የሚታይ መሆን አለበት። እነዚህ ሁኔታዎች ከተሟሉ የጦር መሳሪያ ከመያዙ በፊት የጦር መሳሪያ የመያዝ ችሎታ መረጋገጥ አለበት። እሱ የሚረጋገጠው ደግሞ በስልጠና ነው። ስለዚህ ስልጠና መውሰድ አለበት ማለት ነው። ስልጠናውን የሚሰጠው ደግሞ ማንኛውም ግለሰብ ሳይሆን ተቆጣጣሪ አካል ያልነው እሱ በሚሰጠው ስልጠና መሰረት ፌዴራል ፖሊስ ያወጣው መመሪያ አለ በሱ መመሪያ መሰረት ነው የጦር መሳሪያ ማንኛውም ሰው ሊይዝ የሚችለው ማለት ነው ስለዚህ የጦር መሳሪያ እንዲሁም ማንኛውም ሰው የሚይዘው ሳይሆን መስፈርቶች አሉ አንቀጽ ስድስት ላይ የተቀመጡ በዛ መሰረት ይሆናል ማለት ነው ማንኛውም ሰው ስለ ጦር መሳሪያ ህግ በቂ ግንዛቤ ሊኖረው ይገባል። በዚህም ምክንያት በተለያየ ጊዜ በርካቶች ያልተገባ ድርጊት ሲፈጽሙ ይስተዋላል። በተለይ ከቤተሰብ የጦር መሳሪያ ሊወራረስ እንደማይችል ሁሉም ተረድቶ ለህግ አካል በማሳወቅ ከተጠያቂነት ነጻ መሆን እንደሚያስፈልግ የህግ ባለሙያው አሳስበዋል። ህጉ ያስቀመጠው ቅጣት አለ፣ ክልከላ አለ። ማንኛውም ሰው የተከለከሉ ተግባራትን በአንቀጽ አራት ላይ ተቀምጠዋል። አንቀጽ አራት ላይ ክልከላዎችን ሲያስቀምጥ አንቀጽ ሀያ ሁለት ላይ ደግሞ ቅጣቶችን አስቀምጧል። በአንቀጽ ሀያ ሁለት ንዑስ አንቀጽ አንድ ላይ ማንኛውን ግለሰብ አነስተኛ የጦር መሳሪያ ወይም ብዛት የሌላቸውን የጦር መሳሪያ ይዞ መገኘት ከአንድ አመት በማያንስ ከሶስት አመት በማይበልጥ ቀላል እስራትና በመቀጮ ይቀጣል። ወይም በአንቀጽ ሀያ ሁለት ንዑስ አንቀጽ ሁለት ላይ ደግሞ ማንኛውን ግለሰብ ብዛት ያላቸው የጦር መሳሪያዎች ይዞ ከተገኘ ብዛት ያላቸው የጦር መሳሪያዎች ማለት ከሁለት በላይ ማንኛውንም የጦር መሳሪያ ይዞ የተገኘ ሰው ብዛት ያለው የጦር መሳሪያ ይዞ እንደተገኘ ይቆጠራል ከስምንት ዓመት በማያንስ ከሀያ አምስት ዓመት በማይበልጥ ጽኑ እስራት እና የገንዘብ መቀጮ አሉ በዚህ ይቀጣል ማለት ነው። ስለዚህ ማንኛውም ሰው የጦር መሳሪያ ሲይዝ ግንዛቤ ውስጥ ላይ ያስገባው የሚገባ ይሄን ነው ማለት ነው። ለዚህ ፈቃድ አለኝ የለኝም የሚለው ፈቃድ ከሌለው ግን ሕገ ወጥ የጦር መሳሪያ ተብሎ ሊቆጠር እንደሚችል ግንዛቤ ውስጥ ይገባል ማለት ነው። ፈቃድ ሲስ የተሰጠው ሰው ደግሞ በአጋጣሚ ወንድማችን ወይም ደግሞ አባታችን ወይም እናታችን የጦር መሳሪያ ፈቃድ ከተሰጣቸው በኋላ ሊያርፉ ይችላሉ፣ ከዚህ ዓለም በሞት ሊለዩ ይችላል። በዚህ ጊዜ ለተቆጣጣሪው አካል ማሳወቅ አለባቸው። የጦር መሳሪያ ግለሰባዊ ማንነት ያለው ነገር ነው። ግለሰባዊ ሁኔታዎችን መሰረት አድርጎ የሚሰጥ ነው። ግለሰባዊ ሁኔታዎችን መሰረት አድርጎ ከተሰጠ ደግሞ በሰውየው ቅድም እንዳልነው አካላዊና ስነልቦናዊ ብቃት ላይ ተመስርቶ የሚሰጥ ስለሆነ ወደ ቤተሰቡ ሊተላለፍ የሚችል አይደለም። ለዚህ ማንኛውም ሰው የጦር መሳሪያ ፈቃድ ከተሰጠው በኋላ ከሞተ ለተቆጣጣሪው አካል ማሳወቅ አለበት። አለበለዚያ ያንን የጦር መሳሪያ ቤታችን ቢገኝ ፈቃድ የሌለው ሰው ኦልሬዲ ከዚህ አለ በመውሰድ ተለየ የህግ ተጠያቂነት ሊያስከትልብን ስለሚችል ለተቆጣጣሪው አካል ማሳወቅ አለበት። አንዳንድ ግለሰቦች በጦር መሳሪያ ዝውውር አሊያም በሌሎች ወንጀሎች ተከሰው ጉዳያቸው በፍርድ ቤት እየታየ ባለበት ወቅት የዋስትና መብታቸውን ተጠቅመው በቀጠሮ ቀን ሳይቀርቡ ቢሰወሩም ተከሳሾች በሌሉበት ጉዳያቸው እንደሚቀጥል ተመላክቷል። ተከሳሾች ፍርድ ቤት ቀርበው የጦር መሳሪያ በሚመለከት ክስ ቀርቦባቸው ክሱ ከተነበበላቸው በኋላ ክሱ ላይ መቃወሚያ ካላቸው መቃወሚያ ተጠይቀው መቃወሚያ የለንም ካሉ አቃቢ ህግ ድርጊቱን አልፈጸምንም ብለው ክደው ከተከራከሩ አቃቢ ህግ ምስክሮችን ያሰማል። ምስክሮችን ካሰማ በኋላ በብዛት ተከሳሾች ይጠፋሉ። የዋስትና መብታቸውን አስከብረው ማለት ነው። የዋስትና መብታቸው ከተከበረላቸው በኋላና አቃቢ ህግ ምስክሮችን ካሰማ በኋላ ተከሳሾች ሲጠፉ የሚጎዱት ተከሳሾች ናቸው። እንዴት ነው ይሄ የሚሆነው? ምስክር ከተሰማ በኋላ ያለው ሂደት ይቀጥላል። አንዱ ከሚጎዳቸው ነገሮች ምንድን ነው? የቅጣት አስተያየቱን ጥፋተኛ ሆነው ከተገኙ የቅጣት አስተያየቶችን ማቅረብ አይችሉም። የቅጣት አስተያየቶች ምንድን ናቸው? ከተከሳሹ ጥፋተኛ ሆኖ ከተገኘ ከጥፋተኛው ወይም ከተከሳሹ ግለሰባዊ ማንነት የሚመነጩ ናቸው። ለምሳሌ ጥፋተኛ የተባለው ግለሰብ ጽኑ ህመምተኛ ሊሆን ይችላል። የቤተሰብ አስተዳዳሪ ሊሆን ይችላል። እነዚህን ቀርቦ ማስረዳት ያለበት ተከሳሽ ነው። እነዚህን ቀርቦ ካላስረዳ እነዚህ የቅጣት አስተች ግንዛቤ ውስጥ ሳይገቡለት ቅጣት ውሳኔ ይሰጥበታል ማለት ነው። ያ ማለት በህጉ ላይ በቀጥታ የተቀመጠው ወንጀል ተፈጻሚ ይሆንበታል ማለት ነው። የተለያዩ ማህበራዊ፣ ኢኮኖሚያዊ ያደረጋቸው አስተዋጽኦዎች ግንዛቤ ውስጥ ሳይገቡ ማለት ነው። ነገር ግን ተከሳሾች ጥፋተኛ ከተባሉ በኋላ በዛው ጠፍቶ አይቀሩ። ፖሊስ ባላቸው አድራሻ አፈላልጎ ያቀርባቸዋል። በዚህ ጊዜ የተወሰነባቸው ቅጣት ተግባራዊ ይሆናል ማለት ነው። በህገወጥ መሳሪያ የሰው ህይወት ሊያሳጡ ከሚችሉ ወንጀሎች ጀርባም ከባድ የዘረፋና እገታዎች ሊፈጸሙ እንደሚችሉም ተገልጿል። ብዛት ያላቸውን መሳሪያ ነው ሲያዘዋውርም የተያዘው። እነኚህ መሳሪያዎች እንግዲህ ሲሸጣቸውም ወደ ሌላም ሲያሳልፋቸው ለተለያዩ ግለሰቦች የሚያስተላልፋቸው የወንጀል ፈጻሚዎችም እጅ ገብተው ወንጀል ለመፈጸም ምቹ ሁኔታ የሚፈጥርበት በዚህም ህብረተሰባችን ላይ ጉዳት እያደረሰ ወንጀል ሊፈጽሙ የሚችሉበትን ሁኔታ የሚፈጥር ነው። ብዙ ሆን ብሎ የሰው መግደል ወንጀሎች የሚፈጸሙት በጦር መሳሪያ ዝውውር ነው። የተለያዩ ሰዎችን የሚያግቱትን በዚህ በጦር መሳሪያ ዝውውር በሚያመጧቸው መሳሪያዎች ስለሆኑ ለአገርኝን ለመንግስት ላይ እንዲሁም በህብረተሰቡ ላይ ከፍተኛ ጫና የሚያደርስና ጉዳት የሚያደርስ ነው። ብዛት ወንጀል የሚፈጸሙት በተለይ ዝርፊያዎች፣ ከባባድ ዝርፊያዎች፣ ውንብድናዎች ከባባድ ስርቆቶች የሚፈጸሙ በጦር መሳሪያ ነው። የአዲስ አበባ ነዋሪዎች ህገወጥ መሳሪያ ለተለያዩ አላማዎች ሊውሉ እንደሚችሉ ተናግረው ጥንቃቄ ማድረግ እንደሚገባም አመላክተዋል። በህገወጥ መሳሪያማ ብዙ ወንጀል ይፈጸማል። ሰው ዝም ብሎ ሰውን እያስፈራራ ዘረፋ ይካሄዳል። ደግሞ አላግባብ የሴት ልጅ መደፈር ምናምን ይደረግበታል። ለዛ አላግባብ የጦር መሳሪያ መጠቀም በጣም ጉዳት አለው፣ ለኛ ማህበረሰብ። ያው የተፈቀደው አካል አለ። የተፈቀደ አካል ብቻ ደግሞ ቢይዘው ጥሩ ነው ባይነኝ። ህገወጥ የጦር መሳሪያ ያው አንድ ለሽበርተኝነት ሊሆን ይችላል፣ ለእገታ ሊሆን ይችላል፣ አንዳንድ ያላግባብ ጥቅሞችን ለማግኘት ሊሆን ይችላል። አጠቃላይ ህገወጥ መሳሪያ ግለሰብ ላይ መገኘት የለበትም። አላስፈላጊ ጥቅም ለምሳሌ፣ በማስፈራራት የአላግባብ ጥቅምን ለማግኘት ገንዘብ ንብረትን ለእንደዚህ አይነት ወንጀል ሊሰሩበት ይችላሉ። አስፈላጊ ነው ብዬ አላስብም። ህብረተሰቡ ከህገወጥ የጦር መሳሪያ ጋር በተገናኘም የሚፈጸም ወንጀሎችን ለመከላከልና ለመቆጣጠር በሚደረገው ርብርብ ለጸጥታ አካላት የተለመደውን ጥቁማ በመስጠት ኃላፊነቱን ሊወጣ ይገባልም ተብሏል። በዚህ ወንጀል ፈጻሚ ላይ ደግሞ በማስረጃም በሆኖ ከፖሊሶቻችን ጋር የቀረበው ህብረተሰቡ ስለሆነ ትኩረት አድርጎ ለፖሊስ ማገዝ የሚገባውን መረጃ መስጠት የሚገባውን ነገር ከወንጀሉ ከባድነት እና አሳሳቢነት አንጻር ጥቁማውን እንዲሰጠን ነው የምለው እየሰጠንም ስለሆነ ይህንኑ እያበረታ መሄድ ያስፈልጋል ይህንን ህገወጥ የጦር መሳሪያ ዝውውር አስከፊና አደገኛ ከመሆኑም አንጻር አሁንም ብዙ ጊዜ ህብረተሰቡ ጥቆማ እየሰጠን እንዲሁም ተጠርጣሪዎችን እያያዘን ምርመራ እያጣረንበት ያለበት ስለሆነ ህብረተሰቡም ይህንኑ ሀገርና መንግስት እንዲሁም ህዝብን የሚጎዳ ስለሆነ ጠንክሮ ለፖሊስ ለህግ አካላት ጥቆማ በመስጠት እነዚህን ሰዎች በቁጥጥር ስር መዋል ተገቢ በመሆኑ ይህንኑ ነገር ይቀጥሉበት ወይም ይግፉበት ነው የምለው። የጦር መሳሪያዎች ለሌላ የህብረተሰቡን ሰላምና ደህንነት ወይም ደግሞ ለሽብር አገልግሎትም ሊውሉ ስለሚችሉ የጦር መሳሪያ ሲኖር ሲመለከቱ ለሚመለከተው ተቋም ማመልከት አለባቸው ነው ከመንግስትና ከህብረተሰቡ ጋር ማህበረሰቡም ያው ህገወጥ ተግባር እንዳይፈጸም ያለውን አስተዋጽኦ ማድረግ አለበት። ያው ጥቆማ ማድረግ ያለውን ህገወጥ ከጸጥታ አስከባሪ ውጭ እንደዚህ የተለያዩ ነገሮች ሲኖሩ ጥቆማ መስጠት ብዬ አስባለሁ።